በስማም ወወልድ ወመንፈስ ቅዱስ አዱ አምላክ በስማም ወወልድ ወመንፈስ ቅዱስ አዱ አምላክ በስማም ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። አንድ አምላክ በሚሆን ባቦል በመንፈስ ቅዱስ ስም አምነን ቦራ ጥቅምት የሚነበብ የሚጸለይ የሰማዕቷ የቅድስት አርሴማ ገድል ይህ ነው። ጸሎቷና በረከቷ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን። ዳግመኛ መጽሐፍ ፍቅረ እግዚአብሔር ከሰው ልጆች ፍቅር ይልቅ ያምራል እንዳለው፣ እርሱ ተስፋዬ፣ መጠጊያዬ፣ ረዳቴና መድኃኒቴ ይሁነኝ። ያንተ ተማጽኛለሁና፣ ክርስቶስን ፍቅር ማን ይከለክለኛል? ራብ ነው፣ መከራ ነው፣ መሰደድ ነው፣ መታረዝ ነው፣ መሞት ነው፣ የዚህ ዓለም ሕይወት ነው። ከመልካም ስነ ምግባር የሚበልጥ የለም። በዚህ ዓለም ብዙ ጊዜ ስለ ጽድቅ መልካም ሥራ መሥራት የሚቻለው የለም። የሰው ፍቅር ግን ኃላፊ ጠፊ ነው። ለከንቱ ፍቅር ጊዜ አለው፣ ለከንቱ ጥላቻ ጊዜ አለው፣ ለመቅረብም እንደዚሁ ለመገንባትም ጊዜ አለው፣ ለማፍረስም ጊዜ አለው። በከንቱ ስራ ተስፋ ያደረጉ ሰዎች ግን እነርሱ ይጠፋሉ፣ ከከንቱ ወደ ከንቱ ይሻገራሉ። እግዚአብሔር በአመፀኛው ዓለም ተስፋ እንዳታደርጉ ሐሰተኛውንም፣ የዚህንም ዓለም ንብረትንም አትመኑ፣ ሀብቱ ይበዛ ልቦናችሁን አታደንድኑ ይላል። ይህንን ለመስማት ፈቃደኛ የሆናችሁ ስሙ፣ ከእርሱ ዘንድ ይቅርታና እምረትን ፈልጉ። ኃይል የእርሱ ነውና ለሁሉም እንደየስራው ይከፍለዋል። አግመኛም እግዚአብሔር በዳዊት አድሮ እንዲ ያለ ሰው እንደ ከንቱ ይመስላል አድሚውም እንደ ጥላ ወዲያው ያልፋል ብሎ ተናገረ። እነዚያ ሁለት ሴቶች ይህን በሰሙ ጊዜ አፈሩና አመኑ። የቅድስት አርሴማ እግር አፈር ዘግነው በራሳቸው ላይ ነሰነሱ። እነዚህ ሴቶች የቅድስት አርሴማን ንግግር ከሰሙበት ሰዓት ጀምሮ ከዓይናቸው እንባ አላቋረጠም። ደም ግባቷ እጅግ የሚያምርና ግርማ ሞገሷ የሚያስደነግጥ ነውና፣ ንግግሯ ለዛም፣ እንዲሁ በእርሷ ላይ መንፈስ ቅዱስ አድሯልና ነገሯ ሁሉ በምሳሌና በጥበብ የተቀኘ ነው። ነፋ ራስ ወደ ፈለገ ይነፍሳል፣ ድምፁን ትሰማዋለህ። እግዚአብሔርም ለፈቀደው በመጠኑ ይሰጠዋል። እንደዚሁ ሁሉ ለዚህ ሴት የእውቀት ጥበብ፣ ጸጋና ረድኤትን አብዝቶ ሰጣት። ወጣቶች ሁሉ በምሳሌና በጥበብ ስትናገር ባዩዋት ጊዜ በጥበብ የሚያክላት የለም አሉ። በሰማዕትነት ስትጋደልም በተጋድሎ የሚያሸንፋት የለም፣ የእግዚአብሔር ኃይል ከእርሷ ጋር ነውና። እነዚያ ደጋግ ሴቶች እኛ ለአንቺ እንደ ፈቃድሽ እንታዘዛለን ነገር ግን ይህ ካዲ አገረ ገዢ እንዳያታልልሽ ወይም አስሮ ወደ አርሜንያ ንጉሥ እንዳይወስድሽ በዚያ መከራ እንዳያጸናብሽ። ተነሽና ወደ ተራራዎችና ወደ ዋሻዎች ንሽሽ ያ ቤተሰቦቻችንና ልጆቻችንን እንተዋለን። ነብዩ ኢሳይያስ ወገኔ ወይ ሽሽ ወደ ቤትህም ግባ በርንም ዘግተ የእግዚአብሔርን ቁጣ እስከሚያልፍ ድረስ ተሸሸ ያለውን አንቺ ታውቂያለሽ አሏት ቅድስት አርሴማ መለሰች ይህ ለእኔ አይሆንም እግዚአብሔርን ዋሽቼ ወደ ኋላ ልመለስም በገደል ውስጥ በምናኔ ዓለም ሆኖ የሚፈራ ራሱን አሳልፎ ለተጋድሎ ከሰጠ በኋላ የሚተው ሰው እርሱ ተስፋ የሌለው የእግዚአብሔር አገልጋይ ለመሆን የማይሻ ነው። እርሱ እግዚአብሔር ሊያገለግለኝ የወደደ ሰውነቱን ሊጥላ ስለ እኔ ብሎ ሰውነቱን የጣለ ዘላለም ሕይወት ያገኛል እንዳለ ወደ ኋላ አልመለስም አለች። ነቢዩ ኢሳይያስም በሌላ አንቀጽ እንዲህ ብሏል። አጣ ሰው በምድር ላይ እያለ መልካም ሥራ መስራትንና እውነትን ካልተማረው እየወለት ዳግመኛ በምድር ላይ ያላችሁ ሰዎች እውነተኛ ሥራ መስራትን ተማሩ ብሏል። ስለፍርሃትም ዳግመኛ ተናገረ። አቤቱ ፍርሃትን ጸንሰን ኃጢአትን በምጥ ወለድን ብሏል። እኔ ግን ስለ ፍቅረ እግዚአብሔር የዚህን ዓለም ሕይወት ናኩት አለች። የአግመኛ ዘላለማ ሕይወትን አገኝ ዘንድ ሰውነቴን በመከራ ጣልኳት። በእግዚአብሔር ስም የሚመጣብኝን መከራ እስራት ችግርና ወዘተርፈ ሁሉ ልቀበል ወስኛለሁ፣ አለች። ሴቶችም ተስፋ በቆረጡ ጊዜ ካመጡላት ፍራፍሬና ማር የወደደችውን ያህል ትቀምስ ዘንድ ለመኗት አልተቀበለችም። በዓለም ሕይወት ያለው እስከ ዛሬ ድረስ በልቼዋለሁ። ለፈጣሪ ፍቅር የዚህን ዓለም ጣዕም ከናኩት በኋላ ግን ልቦና በመድኃኒቴ እግዚአብሔር ጸና። የምፈልገውን አያሳጣኝም። እርሱ ይመግበኛል። ከለመለበ ቦታ ያሳድረኛል። ረድኤት ያሳርፈኛል። ሰውነቴን ከዚህ ዓለም ኃጢአት መልሶ የሕይወትና የእውነት መንገድን ይመራኛል አለች። ለኃጢአተኛዋ አገልጋዩ ኃይልና ጽናትን ሰጥቶ ያስችለኝ ዘንድ በጀመርኩትና በፈለግኩት ተጋድሎ ያስፈጽመኝ ዘንድ ጸልዩልኝ አለቻቸው። በነጋ ጊዜ እነዚያ ሴቶች እሺ ማስባል እንዳልቻሉ ተረዱ። ያን ጊዜ አገረ ገዢው ተነስቶ ቅድስት አርሴማንና ሰማዕታቱን ወደ አርሜንያው ንጉሥ ይወስዷቸው ዘንድ ከዚያም ቦታ ባወጣቸው ጊዜ ቅድስት አርሴማ በመካከላቸው እንደ ፋና ታበራ ነበር። የሸኟቸውም ዘንድ የአገሩ ሰዎች ወንዶችም ሴቶችም ሕፃናቱም ጭምር ወጡ። እንዲሁም የሥጋ እህቶቿና እናቷ አለቅሱና ይለምኗት ዘንድ በመጡ ለቅሷቸውን እያየ የማያለቅስ ሰው የለም። ደም ግባቷን እያየ ያላዘነላት ሰው አልነበረም። የአገረ ገዢ ወታደሮች ግን የሚያስገድድሽ ሳይኖር በራስሽ ፈቃድ ለምን መከራ ለመቀበል ወሰንሽ? እያሉ ይገጽሷት ነበር። ያስገደድናቸው ሰዎች ለማምለጥ ይፈልጋሉ፣ አንቺ ግን ያስገደደሽ አካል ሳይኖር ራስሽን ለመከራ አሳልፈሽ ሰጠሽ ይሉ ነበር። እናቷም ታለቅስላት ነበር። ወንዶችና ሴቶች፣ ሕፃናትና እና አዛውንቶች ሁሉ ከኋላዋ የተከተሉና እያለቀሱ ሸኟት። የአገረ ገዢው ወታደሮችም ስለ እርሷ ያዝኑ ነበር። የሚያስገድድሽ ሳይኖር ለምን መከራን መረጥሽ ይላት ነበር። እርሷ ግን በመንፈስ ቅዱስ የጸናች ስለሆነች አልመለሰችለትም። በልቧ እግዚአብሔርን ታመሰግን ነበር እንጂ ጸሎቷና ስለቷ ወደ ፈጣሪዋ ወደ እግዚአብሔር ነበር። ዘውትር በልቧ ስሙን ከመዘከር አታቋርጥም ነበርና የሚያስተዛዝኗት ጎረቤቶቿ፣ በስጋ የሚወለዱ እህቶቿ፣ ዘመዶቿ ወደ እርሷ መጡ። ወላጅ እናቷም ታለቅስ ነበር። ሁሉ ፊታቸውን እየጻፉ እየገጩ ልብሳቸውንም እየቀደዱ በራሳቸው ላይ አፈር ትቢያ እየነሰነሱ ከእግሯ ሥር እየወደቁና እየተንከባለሉ የእግሯን ትቢያ ይልሱ ነበር። እናቷም የእናትሽን እርጅና አስቢ ደካማ እናትሽን ወዴት ትተያታለሽ? የሽማግሌ እናትሽ ለቅሷና ችግሯን ለምን አትመለከችም? እያለች ትጮህ ነበር። እኔ ከአባትሽ ጋር በጋብቻ አምሳ ዓመታት ኖርኩኝ። እግዚአብሔርን በጸሎት በጠየቅኩት ጊዜ በቸርነቱና በወንድሜ ጸሎት አንቺን ሰጠኝ። ከአንቺ ሌላ የወለድኩት ልጅ የለኝም እያለች ታለቅሳለች። ዛሬ ግን የእናትሽን ልቦን አሳዘንሽ። ባልተፈጠርኩኝ ይሻለኝ ነበር። አንቺን ለመውለድ ማጸኔ ባይፈታ አንቺን ለማሳደግ ጡቶቼ ወተት ባያመነጩ ይሻል ነበር። ወየውልኝ ልጄ፣ አንጀቴ እንደ ሳት ተቃጠለ፣ ልቤ ባዘን ነደደ፣ አንጀቴና ኩላሊቴ ታወከ። በሁለመናው መልካምና መምህርት ልሆንሽ ለልጄ ወየውልኝ። በአፈጣጠሯ አንከን የሌላት ንግግሯ እንደ ማር የሚጣፍጥ ዓይኖቿ የንጋት አጥቢያ ለሚመስሉ ለልጄ ወየውልኝ አለች። ወይኔ ልጄ የእግዚአብሔር ስለት አይደለሽም? ለምን እናትሽን እርጅና ትሸከሚ ማለት ለምን ጧሪ ቀባ ነዋሪ አቶኝኝ ጡቶቿ ያሳደገችሽን እናትሽን ለምን ተንከባክበሽ ጡረሽ ስትሞት ገንዘሽ አትቀብሪም? አለች። ወይኔ ልጄ በእርጅና ወደ መቃብር ለምትወርድ እናትሽ ወዮት አለባት። አሁንም ተስፋ ሳልቆርጥ እንድትከውኝ ነበር ልጄ ወይ ከንፈሬንስ መሻለ ድካም ወደት ይጂ አለች። የሰሙት ሁሉ ያለቅሱ ነበር። አገረ ገዢው ሚሊዮስ ሳይቀር አለቀሰ። እርሷን አይቶ ያላለቀሰ ሰው አልነበረም። እርሷን ተመልክቶ ያራራላት ሰው የለ። የዘመዶቿን የእህቶቿንና የእናቷን ለቅሶ ሰምቶ ልቡ ያላዘነ ሰው አልነበረም። የተከበርሽ እመቤት ወይም መልካም መንገድ ይሁንልሽ። ተስፋ ወዳደረግሽው ወደ ከሰማይ ንጉሥ በሰላም ድረሽ ያላለ ሰው የለም። ራስሽን አንጽተሽ ሃይማኖትሽን ጠብቂ! መርከብሽ ባውሎ ነፋስ ሳይሰምጥ ሐሳብሽን ከሲ ዲያብሎ ሳይስረቅብሽ ተስፋ ካደረግሽው አትፍሪ። ደምግባትሽን እንዳሳመረ ሁሉ እንደዚሁ በሰማያት በዘ ዓለማዊ መንግስቱ ሰማይ ቤቱን ያዘጋጅልሽ። ሁሉም ከዚያ የነበሩት ሰዎች አሜን አሉ። ፍረክ አርሴማ እጅ ነስታ ተሸኘች። እኔ የማሕፀንሽ ፍሬ ሁሉን ወደ ፈጠረው ወደ እግዚአብሔር መንግሥት ቀድሜ ብገባ መልካም ነው። ሰው ይህን አደርጋለሁ ብሎ ቢዋሽ አስቀድሞ የሰጠውን ኃላፊውን የዚህን ዓለም ገንዘብ መልሶ ያስቀራል። ነብስና ስጋችን የፈጠረ ካለመኖር ወደ መኖር ያመጣን ፈጣሪ እግዚአብሔር ግን የተናገረውን አያስቀርም። ወደ አንቺ ወደ እናቴ አድልቼ እግዚአብሔርን ቧሽ እንዳይቆጣ የፈጠረኝን እፈራለሁ። ፈቃዱን ፈጽም ዘንድ ነብስንና ስጋን የፈጠረልኝ እግዚአብሔር ጸጋውን እንዳይነሳሽ ይፈራለሁ። እርሱ ስለ መንግሥተ ሰማያት ብሎ አባቱን፣ እናቱን፣ ቤቱንና ባለቤቱን፣ ወንድሙንና እናቱን፣ ርስቱንና ጉልቱን ያለውን ንብረት ሁሉ ያልቶ የኔ አገልጋይ ሊሆን አይችልም ብሏልና። ሊያገለግለኝ የሚሻ ቢኖር ብቻውን ዓለምን ይናቅ፣ በዓለም ውስጥ ያለውን ተድላ ደስታ ይተው። የሚንቀው ዓለምን ብቻ አይደለም፣ ሰውነቱንም በመንግሥተ ሰማያት ያገኝ ዘንድ ይናቅ ብሏልና። አንቺ እናቴ ግን የጀመርኩትን ተጋርሎ ፈጽም ዘንድ

ወደ መንግስቱ መግቢያ የሆነኝ ዘንድ በፈጣሪያቸው ስም መከራን ታግሰው እንደ ወንበዴዎች በሰንሰለት ታስረው ለሚሳቡት ለእነዚያ ቅዱሳን ሰማዕታት ተዘጋጀውንና ያየሁትን አክሊል አገኝ ዘንድ ይህን ተጋድሎ እንድጀምር አደረገኝ። መፈጸም ብጅል ከእነርሱ ጋር የዘላለም ሕይወትን ወርስ ዘንድ ይህን መከራ አስችሎ መከራን ለመቀበል ትዕግስትን ያድለኝ ዘንድ እስከ ዕለቴ ሞቴ ጸና ዘንድ እና ያለጥርጥር ተስፋ ያደረግኩትን ፈጣ ሪፊት አይዘንድ አንቺ ጸልይልኝ! ከዚህ በኋላ እናቷ አንገቷን ይዛ ግንባሯን ስማ እያለቀሰች የአገረ ገዢው ወታደሮች በግድ እስከሚያለያዩቸው እያለቀሰች ሸኘቻት። እነዚያም ወታደሮች አነጋገሯን ለዛና ውበቷን እያዩ አለቀሱ። ስለ አንቺ ራሳችን ታመመ፣ ከእንባ ብዛት የተነሳ ዓይናችን ቆጠቆጠ። ተነሺ እንሂድ። ከፈራሽ ግን ለእኛ ንገሪ። ፈቃድሽ ከሆነ ከእናትሽ ጋር እንድትሸሺ የሚያገረገዥውን እንጠይቀው አሏት ብርግት፣ አርሴማ ጌቶች እንደዚህ አይሆንም አለቻቸው። ለስሙ እስከምሞት ድረስ የፈጣሪን ፍቅር የሚያስተወኝ ማንም የለም። እናንተም ስጋዬ ግን የእናትና የልጅን ፍቅር ታውቃላችሁ። ስለዚህ ከእርሷ ጋር የቆምኩት እንዳጽናናትና በሰላም እንድትሸኘኝ ነው አለቻቸው። በቀኟና በግሯ በኩል ወደ ቆሙት ተመልሳ በዚህ ነገር ለምን ታለቅሳላችሁ? እንዲያውም በዚህ በተደሰታችሁ መልካም ነበር። ለእኔ በልባችሁ አትዘኑ ጓደኞች እቶቼና ጎረቤቶቼ ወዳጆች ሆይ፣ ለመምህርነታችሁ ለእኔ ጸልዩልኝ። የሰው ፍቅር እንዳላችሁ አውቃለሁ። ይልቁንም ለእኔ ያላችሁ ፍቅር የተለየ ነው። በዚህ በምድር በሚያልፈው በነበረው ሕይወት አስቀድማችሁ ተደስታችሁብኝ ነበር። በእውነት መደሰት የሚገባችሁ ግን ለዘላለማ ሕይወት በተጠራውበት በዚህ በሰርጌ ወቅት ነው አለቻቸው። የሰማዕቷ የቅድስት አርሴማ ጸሎቷና በረከቷ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው አሜን። አባታችን ሆይ፣ በሰማያት የምትኖር፣ ስምህ ይቀደስ። መንግስትህ ትምጣ። ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱም ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ ኪ መንግስት ያንተናትና ሀይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በአሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ሀላፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽን ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበል። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበል። ጸጋን የተሞላሽ ብፅዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰሪልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ፣ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አንድነት የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቃን የሰማዕታት ጸሎት ተራዳይነት የቅዱሳን መላእክት ተጠባቂነት ከሁላችን ከህዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።